ሊያናት ያጣላችን ብላል በጣም ነው እግዚአብሔርን የማመሰግነው እኔ ሰምታ ከቤት ከወጣች። ምክንያቱም የአንድን ሴት ህይወት ታድግ ያለው የአንድን ሴት ህይወት ታድግ ያለው ስሊፐር እያረካት እያስደረካት ሻሽ እያሳሰርካት በድሮ በእናቶቻችን በበርሜል መቆን ማጠቢያ ልብስ እያሳጠርካት ከምትኖር ህይወት አስባንኝ ካስወጣዋትማ እንዴ፣ እግዚአብሔር ይመስገን ያማል። እንዴ እንኳን እሷ እኛስ፣ ጊፍት እየለመንን አርለ እንዴ የምንኖረው። ትለምን፣ ትስራ የሚሰጣት ከተገኘ አይ ያንተን ልብስ እያጠበች አንተን ሸሚዝ እያጠበች ቁጭ ብላ በሻሽ እያሰረች ተጠብቃለች። ኩሽና ገብታ እንጀራ እየጋገረች ኤሌክትሪክ ምጣድ መግዛት የማትችል እኮ ናችሁ እንደዚህ እያላችሁ የምታወሩት። ወንዶች አንዳንዴ ማስተዋል አለብህ ስትኖር ትዳር ስትመሰረት ሚስትን የቱ ጋር ማስቀመጥ እንዳለብህ። ወቅ ከሌላ አታግባ፣ ከሌላ አትውለድ፣ ከሌለ ሚስቷንም ከእናቷ ቤት አታስወጣ። ድህነቷን ምና ከእናቷ ጋር ድህነትን ለማሸነፍ ትኖር። አገባሻለሁ ብለህ ካስገባ በኋላ ግራ ታጋባታለህ። ግራ ግራ ይግባችሁ ሌላ ምን እናንተ ሌላ ቃል የላችሁ ግራ ይግባችሁ ግራ መድሀኒዐለም ግራ ያጋባችሁ አዎ ድህነትሽን አመችኩኝ ከእናትሽ ጋር ሽሮሽን እየጠረች ብረድስ እየጠረች ት ይሻልሻል ደህና ባል ያገባው ብለሽ አሳቆ ከሚኖር ደህና ባልን ያገባሁት ሀብታም ነው ብለሽ ገብተሽ እንጨት ኩሽና ውስጥ በህብረት የሚጋገርበት ቤት ውስጥ እየገባ የሚያስጋግርሽ ህይወትን ከምትኖሪ የእናትሽን ብረድስ እየፋቅ ሽሮሽን ሽሮ አለ እያልሽ ብትኖሪ ይመርጣለሁ ስለዚህም አሁን ያለችበት ልጅቷ ጌምም ተጫወተች፣ ጊፍትም ተሰጠት፣ አሪፍ ላይ ናት። ጋይስ እግዚአብሔርን አሪፍ ላይ ናት። ዋሽም ቤተሰብ ዋሽም ልጅቷ አሪፍ ላይ ያለች ከወጣች በኋላ ተለያይተናል ካለች በኋላ ጊፍት መሰጠት ሲጀምራት ልጅቷ መልኳም፣ ከለሯም፣ ሂማኗም፣ ፀጉሯም፣ ፊቷም፣ አይኗም አልተቀየረባችሁም? እሺ ውሸታም በሉን። ከዛ በኋላ ሁ አልተቀየረባችሁም። ሁሉ ነገር አልተቀየረባችሁም። ጋይስ አነጋገሯ እራሱ በፊት አታውራም ነበር። እሱ ነበር ልክ እንደ ሲጃ አገልግል አስር የሚያወራው እሱ አታውራም ነበረ። ላይፍ ላይ ካያቸዋቸው እሱ አታውራም አያት ዝም ብላ የምትሰማው እሱ በጣም ነው የሚያወራው። ሴቶች አስገባል ያውላል እየመንጠር የሆነ ጊዜ ተናግሮ ሰድቦኛል። ሰብስቦቸው የእሱ ቢጤዎችን ቦርኮ ሴቶች ሰብስቦ እና እሱ እንደዚህ ትዛ ትን ላይ ቆሞ የሚሆኑ የሚመስሉ